ሰላም ጤና ስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የሸዋ ተራሮች የብልጽግና አየር ወለድ ኮማንዶዎች መቀበሪያ ሆነዋል። አፋድና አፋብሃ በተለያዩ የሸዋ ቀጠናዎች ድል ቀንቷቸዋል። የአየር ወለድ ኮማንዶ አባላት የተደመሰሱበት አውደ ውጊያዎች ውለዋል። ብልጽግና ኤሊት ፎርስ እያለ የሚጠራው ኃይሉ በፋኑ ኃይሎች የደረሰበትን ሰብአዊና ወታደራዊ ቁሳዊ ኪሳራዎች ከዝርዝር የግንባር መረጃ ጋር ይዘናል። የብልጽግና ጥምር ጦር ከቅርብ ጊዜ ወዲህ የሌሊት ተከታታይ የማጥቃት ሙከራዎችን በማድረግ ላይ ነው። ሌላኛው የግንባር መረጃ በጎንደር እስቴና ጋይንት ቀጠናዎች በሌሊት የተቀሰቀሰውን ከባድ ውጊያ ይመለከታል። ጌታቸው ረዳ ለሁለተኛ ጊዜ ወደ ሁመራ ባደረጉት ጉዞ ለወልቃይት የአማራ ማንነት ጥያቄ እውቅና ባይሰጡም በንግግራቸው ግን ወልቃይት የአማራ መሆኑን ዳግም መስክረዋል። ጌታቸው የጉዟቸው ዓላማ ሁለት እንደነበር ለጉዳዩ የቀረቡ ምንጮች ለጣቢያችን ያደረሱንን መረጃ ጨምሮ የወልቃይትን አሁናዊ ሁኔታ በመረጃ ትንታኔያችን ቃኝተነዋል። የሃያላን ሀገራት የጥላቻ መፎካከሪያ ሜዳ በሆነው የአፍሪካ ቀንድ የመካከለኛው ምስራቅ የወደብ ፖለቲካ ተጨማሪ ትኩሳት ሆኗል። ጅቡቲ የታጁራ ወደብን ለሳውዲ አረቢያ መስጠቷ የአፍሪካ ቀንድ የዕለቱ ትኩስ ዜና ሆኗል። ይህም ሌላኛው መረጃችን ነው። ሦስተኛ ዓመቱን ባስቆጠረው የሱዳን ጦርነት የአብይ አህመድ የጦር አጋር ጄኔራል መሐመድ ሐምዳን ዳጋሉ ድል እየቀናቸው ይመስላል። በተለይም ድሮን የጦርነቱን ሚዛን እየቀየረ ስለመሆኑ የዳርፉር ማዕከሏ ላይ ታይቷል። በግብጽና በኢራን የሚደገፈው የአልቡርሃን ስድስተኛ ክፍለ ጦር አዛዥ ሜጀር ጄኔራል መሐመድ አህመድ አድል ቃድር በሐምዳን ዳጋሎ ሄሚቲ ጦር መማረካቸውን ሱዳን ታይምስ ዘግበዋል። የአብይ አህመድ የጦር አጋር ስትራቴጂካዊት ከተማነች የተባለላትን ኤልፋሽርን መቆጣጠራቸው ድሉ የኢሳያስን የጦር አጋር አልቡርሃንን እጃቸውን ከዳርፉር የቆረጠ ነው ተብሎለታል። በአፍሪካ ቀንድ ዜና ትንታኔያችን ዳሰነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በሸዋ ቀጠናዎች በተለያዩ አውደ ውጊያዎች የኮማንዶ ኃይሉን ጨምሮ በርካታ የአገዛዙ ጥምር ጦር እልቂት አስተናግደዋል። ውጊያው ከብዶ መዋሉም ተሰምተዋል። በጎንደር እስቴና ጋይንት ቀጠናዎችም ከሌሊት የጀመረ ከባድ ውጊያ ሲካሄድ ውሏል። አፋድ ሸዋ ጠቅላይ ግዛት እዝ በግንባር መረጃው ላይ እንደገለጸው በሸዋ ጠቅላይ ግዛት ተጠናክሮ በቀጠለው የተቀናጀ አውደ ውጊያ በመራቤቴ አውራጃ ታላቅ ድል መቀዳጀቱን አስታውቋል። ከአለም ከተማና ፌጥራ ከእንሳሮ ና ደነባ እንዲሁም ከእነዋሪ ከተማ በሶስት አቅጣጫ በተንቀሳቀሰው የአየር ወለድ ክፍለ ጦርና በመንገድ መሪ ሚሊሻዎች ላይ ከፍተኛውን ሰብአዊና ወታደራዊ ቁሳዊ ኪሳራዎችን አድርሻለሁ ያለው እዙ ድሉን ታላቅ ሲል ገልጾታል። አፋ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮራ አካል የሆነው የራስ አበበ አረጋይ የክፍለ ጦርና የቀጠናው አባት አርበኞች ጦር በሰሮት ልዩ ኦፕሬሽን ታላቅ ድል ተቀዳጅተዋል ያለው እዙ የአገዛዙ ሰራዊት ከባድ ዋጋ ከፍሏል ሲል የአውደ ውጊያ ውሎውን አስታውቋል። አንደኛው የአገዛዙ ጦር ከመራ ቤት አውራጃ አለም ከተማና ፌጥራ ከእንሳሮ ወደ ጀማ ወንዝ የጎፍና ጋንማር የሚሰኙ ቀጠናዎች ያቀና ሲሆን፣ በሌላኛው አቅጣጫ እንዲሁ ከደነባና እኗሪ ከተማ በመነሳት አድማሱን አስፍቶ በተንቀሳቀሰው ሌላኛው የአገዛዙ ጦር ላይ በተወሰደበት የተቀናጀ ማጥቃት በርካታ ኃይሉ ሞትና ቁስለኛ መሆኑ ተረጋግጧል፣ ያለው እዙ በአውደ ውጊያው አባት አርበኞች ትልቁን ሚና መጫወታቸውን ገልጸዋል። በሸዋ ጠቅላይ ግዛት እዝ የተቀናጀ አውደ ውጊያ በርካታ የአገዛዙ ሰራዊት ሞትና ቁስለኛ ከመሆኑ ባለፈ በርካታ ወታደራዊ ቁሳቁሶች፣ ተተኳሾች፣ የእጅ ቦምብ፣ ወታደራዊ ቦርሳዎች፣ ስልኮችና የኮማንዶ ኃይሉ ልዩ ልዩ የውጊያ ሰነዶች በምርኮ መያዛቸውን እዙ ለጣቢያችን በላከው የአውደ ውጊያ ሪፖርት ላይ አመላክተዋል። በዚው የሸዋ ቀጠና አፋብሃ አሳምነው እዝ በአገዛዙ የኮማንዶ ኃይሎች ላይ ከፍተኛ ሰብአዊና ወታደራዊ ቁሳዊ ጉዳት ማድረሱን አስታውቋል። ጅሩ ላይ በተካሄደው ከባድ ትንቅንቅ አፋብሃ አሳምነው እዝ አጼ ዘር ያቆብ አንደኛ ኮር የፋኖ ኃይሎች በመሩት በዚህ ውጊያ አርባ የሚደርሱ የጥምር ጦሩ አባላት መደምሰሳቸውን ሁሉም የኮማንዶ ኃይሉ አባላት መሆናቸውን የሻምበል መሪውን በውጊያ መደምሰሱን እዙ አስታውቋል። በተጨማሪም ከኮማንዶ ኃይሉ ውስጥ 25 ቁስለኞች እንዲሁም መንገድ መሪ ሆነው ከተሰለፉት ሚሊሻዎች ውስጥ ደግሞ አራት የተደመሰሱ ስምንት የቆሰሉ መኖራቸውን የገለጸው አፋብሃ አሳምነው እዝ ሶስት የሚሊሻ አባላት በሰላም እጅ መስጠታቸውን እንዲሁም አንድ የሻምበል አመራር ቆስሎ እየተማረከ እንዳለ ገልጸዋል። ከሰብአዊ ምርኮ ባሻገር በርካታ ወታደራዊ የሎጂስቲክ ምርኮ ቀንቶኛል ያለው አፋብሃ አሳምነው እዝ አውደውጊያውን በውስን መስዋዕትነት በድል ተወጥቸዋለሁ ብለዋል። የመቶ አንደኛ አየር ወለድ ኮማንዶ አባላት በዚህ አውደውጊያ ከፍተኛውን ጉዳት ማስተናገዳቸውን የገለጸው አፋብሃ አሳምነው እዝ የአጼ ዘር ያቆብ አንደኛ ኮር ሕዝብ ግንኙነት ኃላፊ አማረ ታዘዘ ነው። ይህ በእንዲህ እንዳለ አፋብሃ አሳምነው እዝ አዲሱን የቡልጋ ክፍለ ጦር መመስረቱን በዛሬው ዕለት ይፋ አድርጓል። በከሰም ክፍለ ጦር ስር የነበሩ ፊት አውራሪ አስማረ ዳኝ ብርጌድና ተስፋ ብርጌድ በመቀናጀት የቡልጋ ክፍለ ጦርን መስርተዋል ያለው እዙ ክፍለ ጦሩ የተመሰረተው የአፋብሃ ሴንትራል ኮማንዶ አባል የእዙ አመራሮችና ሌሎች የክፍለ ጦር አመራሮችና የፋኖ አባላት በተገኙበት ነው ብለዋል። በሌላ የግንባር መረጃ፣ በጎንደር እስቴና ጋይንት ቀጠናዎች ከባድ ውጊያ ሲካሄድ ብለዋል። የብልጽግና ጥምር ጦር ከቅርብ ጊዜ ወዲህ የሌሊት ተከታታይ የማጥቃት ሙከራዎችን በማድረግ ላይ መሆኑን ተከትሎ በጎንደር እስቴ ደራና ጋይንት ቀጠናዎች በሌሊት ለማጥቃት መንቀሳቀሱን ተከትሎ ከባድ ውጊያ ተቀስቅሶ ውለዋል። በእስቴ ደራ ወረዳ ሁለት ቦታዎች ውጊያ መዋሉን የጠቆመው የግንባር መረጃዎች ደራ ሳና እና ቋሊሳ በተባሉ ቦታዎች ከሌሊት የጀመረ ውጊያ መዋሉን ገልጸዋል። እስከ እኩለ ቀን ድረስ በዘለቀው በዚህ ውጊያ የፋኖ ኃይሎች ከመከላከል ወደ መልሶ ማጥቃት የቀየሩትን ውጊያ ወደ አገዛዙ መነሻ ቀጠናዎች መልሰው ማስገባት መቻላቸውን፣ ሆኖም ውጊያው ከሌሊት ጀምሮ የዋለ መሆኑ ከባድ እንደነበር ገልጸዋል። በተመሳሳይ በታች ጋይንት ወረዳ ከአርብ ገበያ የተነሳው የአገዛዙ ጥምር ጦር ወደ ፋኖ ነፃ ቀጠናዎች በተለይም የገብርዬ ክፍለ ጦር ማዘዣ ጣቢያ የሆነውን ቦታ ለማጥቃት በሁለት አቅጣጫ መንቀሳቀሱን ተከትሎ ከባድ ውጊያ የተቀሰቀሰ መሆኑ ታውቋል። ከንፋስ መውጫ ከተማና ከአረብ ገበያ ከተማ የተነሳው የአገዛዙ ጥምር ጦር በስልሳ አራተኛ ክፍለ ጦር ሁለት ሬጅመንቶች መሪነት ሌሊቱን ተጉዞ በከፈተው ውጊያ ድል ሳይቀናው ሞትና ቆስለኛውን እያንጠባጠበ መመለሱ ታውቋል። ከሰዓት በኋላ ተጨማሪ ኃይል በማጠናከር በመልሰው ማጥቃት ውጊያ የከፈተው የአገዛዙ ጥምር ጦር በኤፍራታ አጋጣ ማኑኤል ተራሮች በከባድ መሳሪያ የታገዘ ውጊያ እያደረገ መሆኑን የዜና እስከጠናቀረበት ሰዓት ድረስ ውጊያው እንደቀጠለ መሆኑ በግንባር መረጃው ላይ ተመላክተዋል። በዚህኛው ቀጠና የዋለውንና የቀጠለውን ውጊያ እየመሩ ያሉ የፋኖ ኃይሎች አፋር ጎንደር ጠቅላይ የግዛት 206ኛ ከፍ ያለው ደሴ ኮር አባላት መሆናቸውም ታውቋል። ጌታቸው ረዳ ለሁለተኛ ጊዜ ወደ ሁመራ ባደረጉት ጉዞ ለወልቃይት የአማራ ማንነት ጥያቄ እውቅና ባይሰጡም በንግግራቸው ግን ወልቃይት የአማራ መሆኑን ዳግም መስክረዋል። የዐቢይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ለሁለተኛ ጊዜ ወደ ወልቀይት አምርተው ከወልቀይት አማራዎች ጋር ውይይት ማድረጋቸው አነጋጋሪ ሆነዋል። ከሰላም ሚኒስትሩ እድሪስ መሐመድ ጋር ወደ ሁመራ የተጓዙት ጌታቸው የጉዟቸው ዓላማ ሁለት እንደነበር ለጉዳዩ የቀረቡ ምንጮች ለጣቢያችን ገልጸዋል። አንደኛው የጉዟቸው ዓላማ ጠቅላይ ሚኒስትሩ በነገው ዕለት በፓርላማ ቀርበው ለሚሰጡት ማብራሪያ ጦርነትን ለማስቀረት የሚያደርጉት ጥረት ምን ያክል እንደሆነ የሪፖርት ማሟያ ለማድረግ የታሰበ ነው ያሉት የጉዳዩ ተከታታዮች ሁለተኛው ዓላማ የጌታቸውን የፖለቲካ ውክልና ለማጉላት ያለመ ከመሆን የዘለለ እንዳልሆነ አስረድተዋል። በተለይ ተፈናቃይን ለመመለስ ጥረቶች እንዳሉ፣ ነገር ግን የህወሓት አንጃ ተፈናቃዮችን አግቶ እንደያዘ ባለም አቀፍ ማህበረሰብ ፊት ለማጋለጥ ያለመ የፖለቲካ ስሌት አለው ያሉት የጌታቸው ረዳ የሁመራ ጉዞ ጌታቸው የስምረት ፓርቲ ፕሬዚዳንት ሆነው በተመረጡ በማግስቱ ያደረጉት ጉዞ መሆኑ የሰውየውን የፖለቲካ ውክልና ለማጉላት ያለመ ከመሆን ጋር የተያዘ ተጨማሪ ዓላማ እንዳለው ገልጸዋል። ጌታቸው ባለፈው ዓመት ሰኔ 17 2017 የወልቃይት ጠገዴ አማራ ሕዝብ ነፃ ከወጣ በኋላ ለመጀመሪያ ጊዜ ወደ ሁመራ ከተማ መጓዛቸው ይታወሳል። በወቅቱ ከአረጋ ከበደ ጋር በመሩት የህዝብ ስብሰባ የአማራ ብሔርተኛ በሆኑ አዛውንት አባቶች ጭምር እኛ አማራንን የሚል ምላሽ ተሰጥቷቸው ቁርጣቸውን እንዲያውቁ መደረጉ አይዘነጋም። ከመቶ 20 ቀናት በኋላ ጥቅምት 16/2018 ዳግም ሁመራ ከተማ ላይ ከህዝብ ጋር የተገናኙት ጌታቸው በንግግራቸው ውስጥ ለወልቀይት የአማራ ማንነት ጥያቄ እውቅና ባይሰጡም ወልቀይት የአማራ መሆኑን ግን ጠቁመዋል። በተለይም የህዝቡ ስነልቦናዊ ትስስር ከጎንደር ጋር መሆኑን ጌታቸው እንዲህ ሲሉ የምስክርነት ቃላቸውን ሰጥተዋል። ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ እዋሃት ከዚህ ነጻ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ተነበራቸው ውስጥ የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤት ምስጥ እያልኩ ጀምረ የዚህ አካባቢ ሕዝብ ከሽሬ ይልቅ ጎንደር ላይ ነው ቤት መስራት የሚፈልጉት ሲሉ የህዝቡን ስነ ልቦናዊ አንድነትና ፍላጎት በንግግራቸው የገለጹት ጌታቸው ከዚህ ቀደም በሰጡት ቃለ መጠይቅ ላይ ወልቃይት የጎንደር ራያም የወሎ ግዛት አካል እንደነበሩ መናገራቸው ይታወሳል። ናይ ጎንደር ጠቅላይ ግዛት ክበሃል ይኽእል እዩ ናይ ወሎ ጠቅላይ ግዛት ክበሃል ይኽእል የሆነው ሆኖ ጌታቸው በትናንቱ ስብሰባ የቀድሞ የትግል ጓዶቻቸው ወልቃይትን በኃይል ለመያዝ እና በውጊያ ለመግባት የሚያደርጉት የጦርነት ዝግጅት እንዳለ የጠቆሙ ሲሆን ህዋት በዚህ ዝግጅቱ አካባቢውን የማያውቁ የራሱን ካድሬዎች በአመራርነት መመደቡን በዚህ መልኩ ገልጸውታል። ሽ አልገባ መጸደብ አይዋ እኔ ኳላምንበት ነው። ይህ የትኛውን ሁመራ ከለቀቅ ነው አምስት አመት ሞልቶት የነበረው አስተዳዳሪ አንዳሉ ቆሙ ነው አስተዳዳሪ ሰሞኑን ተባልቀው ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምን የሆነ ማያቅሰው አስተዳዳሪ ተመደዋል። ቃፍታ አቃሉ ቃፍታ የት ነው? ጨረቃ ላይ ነው፣ ወለቀ ነው በፍጹም ማያቅሰው። ህዋት በበኩሉ ጦሩን በአምስት አቅጣጫ ወደ ወልቀይት በማስጠጋት አልፎ አልፎ ያቅም መፈተሻ ውጊያ በማድረግ የጦርነት ዝግጅቱን አጠናክሮ እንደቀጠለ ነው። ጌታቸው በሁመራው ስብሰባ የወልቃይት ጠገዴ የአማራ ህዝብ የማንነት ጥያቄ አንስቶ መታገሉን በአንድም ቦታ ሲገልጹ ባይሰማም ህዝቡ ስነድቦናዊ ስሪቱና ፍላጎቱ ከጎንደር ጋር የተቆራኘ መሆኑን ግን አልካዱም። እኒህ በህወሓት ቤት ያደጉ ፖለቲከኛ የአማራ ጥቅሞችን ተጻራሪ ሆነው መቆማቸው ባይደንቅም በትናንትናው ዕለት በሰቲት ሁመራ ከተማ አማራነት እሳት ለብሶ እሳት ጎርሶ ጠብቋቸዋልና ና ወልቀይት ዳግም ላትመለስ ከእጃቸው እንደወጣች ለሁለተኛ ጊዜ ተራርተው ወደ አዲስ አበባ ተመልሰዋል። ጌታቸው ረዳ በፕሬዝዳንትነት የሚመሩት ስምረት ፓርቲ በፕሮግራም ደረጃ የአማራ ታሪካዊ ርስቶችን የኔ ናቸው የማለት የግዛት ተስፋፊነት እንዳለው ከዚህ ቀደም መዘገባችን ይታወሳል። የፓርቲው ፕሮግራም ላይ የትግራይ ግዛታዊ አንድነት በሚል ሽፋን የአማራ ህዝብ ታሪካዊ ርስት የሆኑትን ራያ፣ አበርገሌ፣ ወልቃይት ጠገሬና ጠለምትን የራሱ አካል አድርጎ የሚቆጥር ቢሆንም ጌታቸው በሁመራ ከተማ ተገኝተው ከህዝቡ ስሜት ዳግም ያረጋገጡት እውነት ወልቃይት ከእጃቸው እንደወጣች ነው። ከጉዳዩ ጋር በተያያዘም የስብሰባው ተሳታፊ የነበሩ የወልቃይት አማራዎች በበኩላቸው ከ1972 ጀምሮ በህዝቡ ላይ የተፈጸመውን የዘር ማጽዳት ወንጀል እንዲሁም ጥቅምት 30 2013 ማይካድራ ላይ የተፈጸመውን ጭፍጨፋ በማስታወስ ስለ እርቅና ካሳ እንዲሁም የሰላም ጉዳዮች ቅድመ ሁኔታዎችን በማመላከት ሕዝባዊ አቋም እንደተንጸባረቀ የጣቢያችን ተባባሪ ዘጋቢዎች ከሁመራ ያደረሱን መረጃ ያሳያል። ከዋት የግፍ አገዛዝ ነጻ የወጣው የወልቃይት ሕዝብ ዳግም በጠላት እጅ ላለመውደቅ በበቂ ተዘጋጅቶ ጥያቄዎቹ በአግባቡ እንዲመለሱለት በሁሉም አውድ በጽናት መታገሉን ቀጥሏል። ቀዳሚው የወልቃይት ጥያቄ ማንነት እንጂ የመኖሪያ ቤት እንዳልሆነም ተከታዩ ንግግር ምስክር ነው። ሻ የወልቃይት ጠገዴ ህዝብ ጥያቄ ማንነት እንጂ የመኖሪያ ቤት አይደለም። የወልቃይት ጠገዴ ህዝብ በጣም ኩሩ ጎንደሬ ነው። የራሱን አይሰጥም፣ የሌላውን አልፎ አይጠይቅም። ይሄ በጣም በጣም ያደግንበት ተኮትኩተን ያደግንበት ስለሆነ ማለት ነው። ከዚህ ፈቀቅ የሚል የለም። ጌታቸው ረዳ ከተገኙበት ስብሰባ አንድ ቀን ቀደም ብሎ በወልቃይ ጠገዴ ሰቲት ሑመራ ዞን በተካሄደው ህዝባዊ ውይይት ላይ የማንነት ኮሚቴው ሰብሳቢ ኮሎኔል ደመቀ ዘውዱ ጸባችን ከህወሓት ጋር እንጂ ከትግራይ ህዝብ ጋር አይደለም በማለት የህወሓትን ዘላቂ ጠላትነት ጠቁመዋል። ክቡራን ተመልካቾቻችን በመቀጠል የአፍሪካ ቀንድ መረጃዎችን በተከታታይ ወደምንመለከትበት ዜና ወጃችን እናመራለን። ጅቡቲ የታጁራ ወደብን ለሳውዲ አረቢያ ሰጠች። የሳውዲው አርኤስጂቲ ኩባንያ ታጁራ ወደብን ለሰላሳ ዓመታት እንዲያስተዳድር ከጅቡቲ የወደቦችና ነጻ ቀጠናዎች ባለሥልጣናት ጋር ስምምነት ፈጽመዋል። የሀያላን ሀገራት የጥላቻ መፎካከሪያ ሜዳ በሆነው የአፍሪካ ቀንድ የመካከለኛው ምስራቅ የወደብ ፖለቲካ ተጨማሪ ትኩሳት ሆኗል። ጅቡቲ የታጁራ ወደብን ለሳውዲ አረቢያ መስጠቷ የአፍሪካ ቀንድ የዕለቱ ትኩስ ዜና ሆነዋል። የምዕራቡ የሩቅ ምስራቅ መካከለኛው ምስራቅና የእስራኤል አረብ ፍላጎት በቀይ ባህር ጂኦ ፖለቲካዊ ጉዳዮች ላይ ተጽዕኖ እያደገ በመጣበት በዚህ ጊዜ የተባበሩት አረብ ኤምሬቶችና ሳውዲ አረቢያ ሌላኛዎቹ ተፎካካሪዎች ሆነው በቀጠናው ሜዳ ላይ ዳግም ጎልተው መታየታቸውን ቀጥለዋል። በቀንዱ ሀገራት በወደብ ልማት ስም በዲፒ ወርልድ ካምፓኒ በኩል ተስፋፊነት በማሳየት ላይ የምትገኘው የተባበሩት አረብ ኤምሬቶች በሶማሌላንድ በርበራ በፑንትላንድ ቦሳሶ ላይ ካላት የወደብ ልማት በተጨማሪ በቀጠናው ተላላኪ መ መንግስታት ማቋቋም ላይ በትኩረት በመስራት ትታወቃለች። በተለይም የብልጽግናው መሪ የጦር አጋር በማድረግ በቀንዱ ሀገራት የውስጥ ጉዳዮች እጇን በማስገባት ላይ ያለችው ኤሚሬቶች ከዚህ ቀደም በካምፓኒዋ ዲፒ ወርልድ በኩል ጅቡቲ ለወደብ ልማት ገብታ ሳይሳካላት መውጣቷ አይዘነጋም። የጅቡቲ መንግስት እንደ አውሮፓውያን አቆጣጠር በየካቲት 2018 ከዲፒ ወርልድ ጋር ለ50 ዓመታት ተፈራርሞ የነበረውን የወደብ ልማት ስምምነት ማቋረጡ ይታወሳል። በወቅቱ የጅቡቲ መንግስት ስምምነቱን ለማቋረጡ የተሰጠው ምክንያት የሉዓላዊነትና የብሔራዊ ጥቅም ጉዳዮች እንደሆኑ መግለጹ አይዘነጋም። ከአመታት በኋላ ሳውዲ አረቢያ በተፎካካሪዋ የተባበሩት አረብ ኤሚሬቶች እግር ስር ተተክታ በካምፓኒዋ ሬድሲ ጌት ዌይ ተርሚናል በኩል የጅቡቲ ታጅራ ወደብን ለማልማት በሚል ሙሉ እግሯን አሳርፋለች። ከአንድ ዓመት በፊት ጅቡቲ ኢትዮጵያ እንድትጠቀምበት የማስተዳደር ውክልና ለመስጠት ዝግጁ ነኝ በማለት በተደጋጋሚ ስትገልጽ የነበረውን የታጁራ ወደብ የማስተዳደር ስልጣን ለሳውዲ አረቢያ ካምፓኒ ማስተላለፏ የኢትዮጵያን መጻኢ የወደብ እድል ያጨለመ መስለዋል። ዋና ጽሕፈት ቤቱ ጅዳ ሳውዲ አረቢያ ያደረገው ሬድ ሲ ጌትዌይ ተርሚናል የሳውዲ ኩባንያ ታጁራ ወደብን ለማልማት ከጅቡቲ መንግስት መረከቡ በቀጠናው ተጨማሪ የወደብ ልማት ፍክክር የሚጥር ይሆናል ተብሏል። የታጁራ ወደብ የተገነባው የጅቡቲ ወደብ የኢትዮጵያ ኢትዮጵያን ወጪና ገቢ ንግድ ለማስተናገድ ከአቅሙ በላይ በመሆኑ ነው የሚሉት ጉዳዩን በቅርበት የሚከታተሉ ባለሙያዎች። አሁን ወደውን የማስተዳደር ውል ከጅቡቲ የወደብ አስተዳደር ባለስልጣናት ጋር የተፈራረመው አርኤስጂቲ የኢትዮጵያን የገቢና ወጪ ንግድ የሚወስን መሆኑ ነው የታወቀው። ኢትዮጵያ ከሶማሊላንድ ጋር የወደብ ስምምነት በተፈራረመችበት ወቅት የተፈጠረውን ውጥረት ተከትሎ ጅቡቲ የታጅራ ወደብን ኢትዮጵያ አልምታ እንድትጠቀም እንፈቅራለን ሲሉ የጅቡቲ ውጭ ጉዳይ ሚኒስተር ተናግረው የነበረ ቢሆንም የአብይ አህመዱ አገዛዝ ከአንድ ዓመት በፊት የቀረበለትን እድል ማባከኑ ይታወሳል። የሀያላን ሀገራት የቀጠናው ፍላጎት ተጽዕኖ እያየለበት በመጣው የአፍሪካ ቀንድ የሌሎች የአፍሪካ ቀንድ ሀገራትና የኢትዮጵያ ግንኙነት ከወደ ፍላጎት አንጻር ባሉታዊነት ተቀይሯል የሚሉት አስተያየት ሰጪዎች ለዚህ መነሻው የዐቢይ አህመድ የዲፕሎማሲ ውድቀት በተለይ የብልጽግናው አገዛዝ የባህር በር የማግኘት የኢትዮጵያን ፍትሐዊ ጥያቄ በጉልበት አስመልሳለሁ በሚል የተጓዘባቸው የጦርነት ፖሊሲ መንገዶች ናቸው ሲሉ ያስረዳሉ። የአልቡርሃን ጦር ሽንፈት አስተናገደ። በሜዳው ያልተጠበቀ ለውጥ ታይቷል። በሱዳን በቀጠለው ጦርነት የፈጥኖ ድራሽ ኃይሉ በጦርነቱ ከፍተኛ ለውጥ ያመጣል የተባለውን የዳርፉር ማዕከል የሆነችውን የኤልፋሽር ምዕራባዊ ከተማ ተቆጣጥረዋል። በሀሚቴ የሚመራው የፈጥኖ ድራሽ ኃይል ኤልፋሽርን ሙሉ በሙሉ መቆጣጠሩ የሱዳን ብሔራዊ ጦር ከዳርፉር ቀጠና ሙሉ ለሙሉ እጁ እንደተቆረጠ ይቆጠራል ተብሏል። ኤልፋሽር ለአልቡርሃን ጦር በዳርፉር በእጁ ስር የነበረ የመጨረሻው አካባቢ በመሆኑ ትልቅ ወታደራዊ ሰራ ሆነዋል። በሌላ በኩል የሱዳን ብሔራዊ ጦርና ኤምሬት የውስጥ ንግግር መጀመራቸውን የሚጠቁ መረጃ ወጥተዋል። የፈጥኖ ደራሽ ኃይሉ ዋና የጦርነት ስፖንሰር ከሆነችው ኤምሬት ጋር የተጀመረው የውስጥ ንግግር ትርጉም ያለው ውጤት ይመጣበታል ባይባልም አሜሪካ የጦርነቱን ማስቆሚያ ዕቅድ ለፖርት ሱዳን መስጠቷ የዚህ ዕቅድ አካል ሳይሆን እንዳልቀረ ተገምተዋል። ሱዳን ፖስት በበኩሉ በጉዳዩ ላይ ባስነበበው ዘገባ የሱዳን ጦርና ኢምሬት መካከል ስምምነት ሊመጣ መሆኑን አመላክተዋል። የሱዳን መንግስት ዲፕሎማት ከኢምሬት ጋር ያለው ችግር የሚፈታበትን መንገድ በተመለከተ ለአሜሪካ ባለስልጣናት ሀሳብ መቅረቡን ዘገባው አትተዋል። የሱዳን የውጭ ጉዳይ ሚኒስቴር የደህንነት አገልግሎት ምክትል ኃላፊና የወታደራዊ ደህንነት ኮሌጅ ዳይሬክተር ከኢምሬት ጋር ጦሩ ያለበትን ችግር ለመፍታት ንግግር መጀመራቸውንም ዘገባው አመላክቷል። የሱዳን ውጭ ጉዳይ ሚኒስተር ሞሂልዲን ሳሌም ከሰሞኑ ወደ ዋሽንግተን አምርተው ነበር። ዋሽንግተን የገቡትም በሱዳን ጦርነት ስለሚቆምበት መንገድ ከአሜሪካ ባለስልጣናት ጋር ለመምከር ነው ተብሏል። የውጭ ጉዳይ ሚኒስተሩ የሱዳን ጦር ከኢምሬት ጋር ያለው ልዩነት እንዲፈቱ ኃላፊነት ተሰጥቷቸዋል ብለዋል።